ችን ኢትዮጵያ አጠቃላይ ኢኮኖሚው እየተነቃቃ ይገኛል። የኤክስፖርት አቅማችንም አምና ከነበረው መቶ ፐርሰንት ጨምሯል። ግን ይህ ነገር ቀጣይነት እንዲኖረው መስራት የሚገቡ ስራዎች አሉ። በኤክስፖርት አሁን በኤዥያ አጠቃላይ የተነቃቃ ውጤት እያመጡ ካሉ ሀገራት ግንባር ቀደም በሚባል ደረጃ የምትጠቀሰው ቬይትናም ናት። በአመት እስከ 400 ቢሊዮን ዳላር የሚጠጋ ኤክስፖርት አላት። ኢንቨስትመንት የሳበችው ኢንቨስተሮች እዚህ አምርታ ወደ ብዙ ሀገር ትልካለች። ይህንን የኤክስፖርት ልምድ መጥሰም የሚጎሉ ነገሮች ማሟላት እና የነሱን ፓዝ ተከትሎ የኤክስፖርት አቅማችንን ማሳደግ በእጅጉ ያስፈልጋል። የጀመርናቸው ነገሮች አሉ፣ ግን ሳይዙ አነስ ያለ ስለሆነ እሱን ለማሳደግ ዋና ዓላማው እና እዚህ ፎቶ በሚባለው ፕሮቪንስ የኢንዱስትሪ ሲቲ ነው የሚባለው። ላ በጣም ሰፊ የኢንዱስትሪ ከተማ ገንብተዋል። የተሟላ ኢንፍራስትራክቸር አላቸው። እኛ በመጠኑ አዳማ፣ ሀዋሳ፣ ኮምቦልቻ፣ ባህር ዳር እንደሞከር ነው ነው ግን በጣም ሰፊ ሲቲ አላቸው። እዚህ ውስጥ ካሉ የኢንዱስትሪያል ምርቶች አንዱ እና በጣም ዋናው ቶዮሶላር ነው። ቶዮሶላር የጃፓን ኩባንያ ነው። እዚህ ቬትናም የሶላር ፓናሮች እያመረተ ወደ ብዙ ሀገራት ኤክስፖርት ያደርጋል። ክሊን ኤነርጂ ፖሊሲያችን ነው። እነዚያ ክሊን ኤነርጂ ግን ዳይቨርሲፋይ ሆነው ካልሰፉ በቀር የኤነርጂ ፍላጎቶቻችን አናሟላ። የኤነርጂ ፍላጎታችን ካልተሟላ ደግሞ የምናስበው የተቀላጠፈ ኤክስፖርትና ንግድ ስርዓት አይፈጠርም። ለዚያ ይህንንም ኩባንያ በቅርቡ ወደ ኢትዮጵያ ጋብዘን ነበር። የጀማመሯቸው ስራዎች አሉ። የዛሬው ጉብኝታችን ዋነኛ ዓላማ ሁለት ነገር ላይ የሚሰሩ ነው። አንደኛ በኢትዮጵያ ውስጥ በዚህ ደረጃ ኦቶሜትድ የሆነ ሮቦቲክስ የሆነ ከፍተኛ የማምረት አቅም ያለው ፕላንት ፈጥረው ፋብሪካ ተክለው ኤክስፖርት ማድረግ እንችሉ ነው ሶላር ፓናሉ ማለት ነው። ሁለተኛው ግን ሶላሩን አምርተ መሸጥ ብቻ ሳይሆን የሶላር ኢነርጂ ኢትዮጵያ ውስጥ እንዲያመርቱ ማድረግ ነው። አሁን የዚህ ፋብሪካ ዋነኛ ስራ ሶላር ፓናል እያመረተ መሸጥ ነው። እሱም ጥሩ ነገር ነው። ግን ከዚያ ባሻገር የኢነርጂ ፍላጎት ስላለን ሶላር ፓናሉን ብቻ ሳይሆን ኢነርጂ ፕላንቱንም ሰርተው ተጨማሪ ኢነርጂ እንዲያመርቱን ለማድረግ ነው። እንግዲህ ዛሬ ዋነኛ አላማችን ከአጭር ጊዜ አንጻር ፋብሪካውን መትከል፣ ሶላሩን ማምረት ቀጥለን ደግሞ ሶላ ኢነርጂ ፕላንቱን ራሱ ኢትዮጵያ ውስጥ መፍጠር ነው። ቀጥለን ደግሞ ከተሳካና ሮ ማቴሪያል ኢትዮጵያ ውስጥ እንዳለ ስለሚገመት ኢንፑቶቹን እዛው እንዲያመርጡ ማድረግ ነው። ይህንን ካሳካን በጣም ብዙ ጠቀሜታ አለው። አንደኛ እንዳያችሁት እጅግ ዘመናዊ የሚባል ፋብሪካ ነው። አብዛኛው ነገር ሮቦቲክስ ነው። እንደዚህ አይነት እውቀት ኢትዮጵያ እንዲገባ እንፈልጋለን። ሁለተኛ ከኢምፕሎይመንት አንፃር ወጣት ኢንጂነሮችን እነሱ ጋር በማስገባት በማስተማር ይሄም ውቀት የእውቀት ሽግግር ማረጋገጥ እንፈልጋለን። ክሊን ኤነርጂም ያስፈልጋል። ኢንዱስትሪ ላይ ኢንቨስት ማድረግ የሚያስፈልጋል፣ እውቀቱም የሚያስፈልጋል። ይሄ ደግሞ ጊዜው አሁን ነው፣ ሀንት ለማድረግ ትክክለኛው የዓለም የንግድ ጨዋታ ለኢትዮጵያ መጣለትን አድቫንቴጅ መጠቀም ያለብን ጊዜ አሁን ነው። በንጽጽር ብዙ የሚገዙ ሀገራት ያስቀመጡት ታሪፍ ላይ የእኛ ዝቅ ይላል። ከዚህ ሀገርም ዝቅ ይላል። ከብዙዎቹ ዝቅ ይላልና ያን አድቫንቴጅ ለመጠቀም እንደዚህ አቅም ያላቸው ትላልቅ ኩባንያዎች እናነጋግራለን። እኛ የተሻለ ፖሊሲ ስላለን ዓለም ላይ ለመነገድ አስቻይ ሁኔታዎች ስላሉ መታችሁ አብረን ብንሰራ ትጠቀማላችሁ፣ እንጠቀማለን ብለን እንጋብዛቸዋለን። ዛሬ የተሳካልን ይመስላል። እንዲሁ እያልን ደግሞ ኢትዮጵያ መጥተው ፕላንት እንዲጠቅሙና እንዲሰሩ ይሄ ለሀገራችን በጣም በጣም ጠቃሚ ነው። የተነቃቃውን ኢኮኖሚ ሞር እንዲነቃቃና እንዲቀጥል የሚያደርግ ስለሆነ በዚሁ አግባብ እንሰራለን። ቬትናም ላይ የመጣንበት ዋነኛው ዓላማ በኤክስፖርት ያላቸውን አድቫንቴጅ በማየት እዚህ የምናናገራቸውን ኩባንያዎች በማናገር ወደ ሀገራችን ለመጋበዝ ነው። እንግዲህ አሁን ተሳክቶልናል፣ ይቀጥላል የሚል ተስፋ ነው ያለው። አመሰግናለሁ።